አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረች እና የተመሰገነች ድንግሊቱ ኢዮጵራቅሴ ያረፈች። ይቺም የተቀደሰች ብላቴና የንጉሥ አኖሬዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሬዎስ ይጠብቃ ዘንድ አደራ ሰጠው። አባቷም ካፈር ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሬዎስ አጫት። በዚያ ም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎቿም ያፈሩትን ይቺን ቅድስት ብላቴናም ከእርሷ ጋር ወሰደቻት ዕድሜዋ ዘጠኝ ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች ወደ ግብፅ አገርም በደረሱ ጊዜ ሥራቸውን እስከሚፈጽሙ በአንድ የደናግል ገዳም ኖረ ውስጥ ኖሩ በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጠመዱ ናቸው የሥጋ መብልን ቅባትንም ቢሆን ጣፋጭ ፍሬዎችንም ምን ምን አይበሉም፣ ወይም ቢሆን ከቶ አይቀምሱም። ያለ ምንጣፍም ምድር ላይ ይተኛሉ። ኢዮጵራቅ ስያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል በመጋቢዋ ጋር ትፋቀራለች እና መጋቢዋም አንቺ ከዚህ ገዳም ወጥተች ተመልሰች እጮኛሽን ዛ ላትፈልጊ ቃል ግቢልኝ አለቻች። ኢዮጵራቅሌስያም በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለች። ብላቴናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለደዎችና ለጦማ ዳሪዎች መጽቷ ከልጇ ጋር በዚያ ገዳም ብዙ ዘመን ኑራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሥ አኖሪዎስም የዮ የኢዮጵራቅሊያ እናቷ እንደ ሞተች ሰምቶ ለአጫት ያጋባት ዘንድ ኢዮጵራቅስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሥ ወይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታዬ ኢየሱስ ክርስቶስን የራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሡ ላከች። ንጉሥ አኖሬዎስም መልእክቷን በሰማ ጊዜ አደነቀ። ስለ እርሷም አለቀሰ። እርሷም በዕድሜዋ ታናሽ ብላቴና ናትና፣ ይች የከበረች ኢዮጵራክሲያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ስራ እጅግ የተጠመደች ሆነች። በየእለቱ በየ ሁለት ቀን ሁለት ሁለት ቀን እያከፈለች መጾም፣ ከዚያ በየ ሶስት ቀን ሶስት ሶስት ቀን ትጾም ጀመር። ከዚያም በየሰባት ቀን ሰባት ሰባት ቀን የምትጾም ሆነች። በተለየች በከበረች አርባ ጾም ምን የምትበላ ይዶን አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ ህመአመማት እግሯንም መታት። ብዙ ቀኖችን በህማም ኖረች። ከዚያም እግዚአብሔር ራርቶላት ከደወዋ አዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለእመ ምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶች ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለት ምመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን የሚገባት ስትል፣ እሊህ አክሊላትና አዳራሾች የተዘጋጁላት ለልጅሽ ለኢዮጵረቅስያ ነው እርሷም ወዲህ ትመጣለች አሏት። ይንንም ራእይ ለደናግል ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ኢዮጵራክሲያ እንዳይነግሯት አዘዘቻቸው። ከዚህ በኋላ በወድ ዝማ ህማም ጥቂት ታመመች። ሁሉም ደናግል ለመምኔቷ ጋር ወደ እርሷ ተሰበሰቡ። ያችን ቃል ኪዳን ያስገባቻት የምትወዳት መጋቢዋን መጣች። በእግዚአብሔር ዘንድ እንድታስባቸው ለመኗት፣ እርሷን በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተባረከች እርሷን እህታቸውን አጥተዋታልና ደናግላን እጅግ አዝነው አለቀሱ። ከዚህም በኋላ የምትወዳት የገዳሙ መጋቢ የነበረችው አረፈች በም ከእርሷም በኋላ እመምኔቷ ጥቂት ቀን ታመመች። ደናግሎቹንም ሰብስባ በላያችሁ የምትሾሙትን እመምኔት ምረጡ፣ ስለ እኔ ዮጵራክሲያ ለምናለችና እኔ ወደ ጌታዬ ኢየሱስ እሄዳለው አሁን ግን ደጁን በላዬ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለድ ብለው ሲደርሱ አርፋ አገኟት። የሊህም የከበሩ እናቶች በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ሰላም ለእለ ረከብዋ ባሐሲ ሳመላአከ ሀብያ እንዘ ይእቲ ነአስ ትቤ ከመዝ በመንፈስ ቅዱስ አንሰ ታጸይኩ ለሰማያዊ ክርስቶ ተሰጥወት ተሰጥወተ ቃላ ሰሚኦ አንከረ ንጉስ በዚህችም ቀን ዳግመኛ የቅዱስ ፍር ፍሪወስ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለፍርፍር ህይወስ ክቡር በዚ እግዚአብሔር ህይወት የትጽና እምትንሳ የህማም ወፃይ ርምነት አውኮ ውስተ ማይከላ ለባይር ከመዘመልቅ ተጽዕነ ሐመር በዚህችም እለት የክብር ባለቤት ጌታችን የደቀ መዛሙርቱ እግር አጠበ። እንዲህም አላቸው፣ እናንተም ለባልንጀሮቻችሁ እንዲህ አድርጉ። ዳዊ ዳግሞ ደግሞ የአዲስ ኪዳንን የቁርባን ስራ ታሳያቸው። አሁንም በዚች ዕለት የክብር ባለቤት ጌታችንን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጩ ዋጋ ሰላሳ ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘለአለሙ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። በዚችም ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድኅነት በስጋ ተሰቀለ። በዚችም ቀን የኢትዮጵያ ንጉሥ ሰማይት ገላውዲዎስ አንገቱን የተቆረጠበት ነው።

በጸሎተሙ ማርያም አራቂ ተኩሉም ባይ ስቡረ መሐረነ ኢየሱስ ክርስቶስ ተአምሪሁ ለአቡነ ሀብተ ማርያም ዘገብረ በአሐዱ መጽሐፈ ስንክሳር ጸሎቶ በረከቱ ያሉም ስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው ክብሩ ይደረግልንና ከስንክሳር በሚባል መጽሐፍ የተደረገው የአባታችን የአቡነ ሀብተ ማርያም ተአምሪ ነው። በአባታችን በአቡነ ሀብተ ማርያም ቤተ ክርስቲያን ውስጥ ስንክሳር የሚባል መጽሐፍ ነበር። ይህንንም ስንክሳር ግንቦት አስር ቀን 1989 ዓመተ ምረት ሁለት ዲያቆናት ሰርቀው አዲስ አበባ ወስደው ስለሸጡት ከቦታው ታጣና የቤተ ክርስቲያን አገልጋዮች የሚሆኑ ካህናት ሁሉ ታሰሩ። ይህንንም ዲያቆናት መላልሰው ስለመረመሩት አላወቁትም ብሎ ስለ ካደ ወዲያውኑ አልቆየም፣ በአባታችን በአቡነ ሀብተ ማርያም ተአምር አልቆየም ፈጥኖ ተቀሰፈ። ሁለተኛም ዲያቆን ለማሳሰር ወደ ዳኛ ሲወስዱት ከወታደሮቹ አምልጦ ሲሮጥ በታላቅ ገደል ወደቀ። ይኸውም ገደል በሰው ክንድ መቶ ሰማኒያ የሚሆን ነው። እርዝመቱ ይህን ያህል ሲሆን ሳይሞት አካሉ ሳይነካ ሳይጎዳ በሕይወት ተገኝቷል። ሙቶ ቢሆን መጽሐፉ እንደ ጠፋ ይቀር ነበር። ይህም ተአምር የተደረገው በአባታችን በአቡነ ሀብተ ማርያም ሥልጣን ነው። ከዚህም በኋላ ወደ ዳኛ ሲወስዱት ከመገረፉ አስቀድሞ የሸጠለትን ሰው ተናገረ። ከዚያም ቀጥሎ መርቶ ወስዶ የገዛውን ሰው አሳየ። የገዛውንም ሰው ቢጠይቁት እውነት ነው የኔ ገንዘብ ነው ብሎ ስለ ሸጠልኝ ገዝቻለሁ ብሎ አምኗል። ከዚህም በኋላ የገዛውን ሰርቆ የሸጠውም በአንድነት የደብረ ሊባኖስ ከተማ በምትባለው በደብረ ጽጌ የታሰሩና ከብዙ ምርምር በኋላ በአባታችን በአቡነ ሀብተ ማርያም ተአምር ስንክሳር የሚባለው መጽሐፍ ስለተገኘ ገዢው በዋስ ተለቋል። ሻጩ ግን ከሀገር ጠፍቷል። ይህ ስንክሳር የተባለ መጽሐፍ ከጠፋ በስድስተኛው ወር በአባታችን ከአቡነ ሐብተ ማርያም ተአምር የተነሳ በብዙ ስራ ተገኝቶ ተመልሶ ወደ ቤተ ክርስቲያኑ ገብቷል። በወዳጁ በአባታችን በአቡነ ሀብተ ማርያም ስልጣን ይህን ተአምር ስላደረገ እግዚአብሔር ክብር ምስጋና ይግባውና ልመናው ክብሩ ለዘላለም ይደርብን እኛንም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

ተፈሴ ፈሰይቶም ሊተጸጋ እግዚአብሔር ምስሌኪ ሰዓሊ ወጸሊ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይስራኢለና ጣውዒነ ተማሂ ጸነብኪ ኦ እግዚ የኢየሱስ ክርስቶስ ሠራይ ኃጢአት ስራይ ኃጢአት ወ ኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን